ሰላም ሙድና ውድና የተከበራችሁ ያዚ ቲቪ ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ትርፍርፍ ይበልልኝ። እኔ ጋር ሁሉ ሰላም እግዚአብሔር ይመስገን። እህታችን እንግዲህ አርቲስት ማለት ነው ገሊላ የልጇ ክርስትና ነው ዛሬ ማለት ነው የልጇ ክርስትና ድል ባለመልኩ የተለያዩ አርቲስቶች በነበሩበት የስራ ባለሙያ በሙሉ በነበረበት ሞላ የኢትዮጵያ አርቲስት ማለት ይቻላል ማለት ነው ከፊልም ከድራማ እንዲሁም ከዘፋኞችም የቀረ የለም ማለት ነው። እና ታዋቂ ሰዎች በሞሉበት እንግዲህ ሰርግ በሚመስል ድል ያለ የሚያምር ክርስትና ተነስቷል ማለት ነው። በጣም ደስ ይላል። እግዚአብሔር ይመስገን። እንዲሁም በለቅሶና በሀዘን እሷም የገለጸችው ደስታዋን በጣም ያሳዝናል ማለት ነው። አስራ አንድ ዓመት ቆይታ በኋላ እንግዲህ የልጅ እናቱና እንደዚህ በአማረ መልኩ የልጇን ክርስትና አክብራለች ማለት ነው። እግዚአብሔር ያሳድግልሽ በሏት። በሰው ደስታ የምትደሰቱ ሁላችሁም እንኳን ደስ አላችሁ። እንኳን ደስ አለሽ። እግዚአብሔር አምላክ በምጸበ በምጎስ ያሳድግልሽ። በጣም ደስ የሚል ነው። እግዚአብሔርን በጣም ያምራል።

እንግዲህ እንደሰማችሁት አስራ አንድ አመት ሙሉ በትዳር አብራ ቆይታ አልወለድሽም ብሎ ያልፈታት ባሏ ያልተዋት ባሏ አስራ አንድ አመት ሙሉ በትዕግስት አብሯት የተቀመጠው ባሏ ዛሬ እግዚአብሔር ይመስገን በደስታ ባሌን አመሰግናለሁ አስራ አንድ አመት ሙሉ ከኔ ጋር ሲጠብቅ የነበረው ዛሬ ግን ህልማችን ተሳክቷል ስትል ተናግራለች። እግዚአብሔር አይሳሳትም፣ እኛ እንቾኩላለን፣ እንሳሳታለን። እንግዲህ ባለቤቷ ይህ ነው ማለት ነው። እነት በጣም ፈጣሪ ትግስቱን ይስጠን። ስንቶች ናቸው ትዳር ላይ ማለት ነው አልወለድሽም አልወለድክም ተብለው እየተፈታቱ ያሉት ማለት ነው። እና እግዚአብሔር ይመስገን። እንግዲህ እዚህ ጋር እንደምታዩ የስራ ባለሙያዎቿ እነ ኢቤ ያሉ ሁሉም አብረዋት ሲሰሩ የነበሩት በአጠቃላይ እዚህ ጋር ይታያሉ የቀረ የለም መቅደስም አለች ማለት ነው አርቲስት መቅደስ ጽጌ ማንም አልቀረም ማለት ይቻላል ኢትዮጵያ ውስጥ በሙሉ እና ደስ ይላል እግዚአብሔር ይመስገን እስኪ እስከ መጨረሻው ቪዲዮን እናዳምጠው ማለት ነው እስኪ አነጋገሯን እንስማ እንግዲህ አራሽም ባሌም ወንድሜም ሁሉ ነገር ይነ ስትል ለባሏ ምስጋና አቅርባለች። በሰው ሀገር ያረስከኝ ስትል ሰምቻለሁ። ያሉት ኢትዮጵያ ውስጥ መሰለኝ፣ ግን በሰው ሀገር ስትል አልገባኝም። ምን እንጃ ነው ወይ እስከ አዲስ አበባ ውጭ ነው ያሉት፣ አልገባኝም። እሱ ላይ ግን እሷ ካለችው አንጻር ነው ማለት ነው እና ለማንኛውም የአብርሃም የሳራ ጋብቻ እንዲሁም የተባረከ ልጅ ይሁንላችሁ። ፈጣሪ ባርኮ ሲሰጥ ነው፣ እግዚአብሔር ሲባርክ ነው ማለት ነው። ዛሬ ደስታ አንባን ያለቀሰችው ደስ የሚል የእውነት ማለት ሁሉም ሰው በሚባል ሁኔታ የእሷን ደስታ እየተካፈለ ነው ያለ። እንግዲህ ሰርግን ያስንቃል ክርስትና ሳይሆን ማለት ነው እና ማንም የቀረ የለም ማለት ነው። የእውነት በጣም ደስ ይላል። እግዚአብሔር ይመስገን። እግዚአብሔር አይሳሳትም፣ አንቾኩልም ስንቶች እህቶቻችን አልወለድሽን ብለው ፈተው እየማገጡባቸው እንዲሁም ሌላ እያገቡባቸው እያየን ነው አይደለም? ሲፈቷቸው ብዙ ነገር ሲደርስባቸው እያየን ነው ያለ ነው። ለምን አልወለድሽን በእጇ ጠፍጥፋ እንደምታመጣው ና። የባልየውን ትዕግስት ሳላደንቀው አላልፍም። ምክንያቱም አስራ ሶስት አመት ሙሉ ትወልዳለች በማለት በተስፋ እግዚአብሔር ሳይስ አልተሳሳተም፣ ና ቁጭ ብሎ የጠበቃት ጀግና ባል ነው ማለት ነው። ታማኝ ባል፣ እውነት እንደዚህ አይነቶቹን ባሎች ፈጣሪ ይስጣችሁ። አሜን በሉ ማለት ነው። ያብዛልን እንዲህ አይነት ትዕግስት ያላቸው ወንዶችን። አልወለድሽም፣ በቃኝ ከአንቺ ጋር አልወለድሽም፣ አልፈልግሽም ብሎ ያልተፋታ ያውም በአሁኑ ዘመን አደለም። አልወልድችን ከመሬት ተነስቶ ሙያ የላትም እያለም ይፈታ ወንድ ባለበት ትንሽ ምክንያት እየፈለገ የሚፈታ ወንድ ባለበት፣ እንግዲህ ምርጥ ባል ነው ማለት ነው። ይሄ ለእኔ አንደኛ ነው እና እግዚአብሔር ይመስገን። እንደዚህ ነው። ትግስት ካለ ሁሉም ነገር አለ። በሁሉ ነገር ይገቡኝ ስለነበራችሁ አዘናችሁን ላለማሳወቅ ፊትለፊት ሳታለቅሱ ዞራችሁ

እና እንግዲህ የባሏንም ቤተሰቦች አመስግናለች። ባሏንም ቤተሰቦች እንግዲህ አመስግናለች ማለት ነው በዚህ መልክ። እና አዎ የባል ቤተሰብም ካልወለደች ምን ትሰራለች፣ ካልወለደች ምን ትሰራልሻለች ብለው የሚያፋቱ አሉ ማለት ነው እና ስለዚህ